ውጭ እኮ ሌላ ማየት አስጠላኝ። እኔ ቲክታኩ ራሱ አስጠልቶኛል። ታምናላችሁ? አይስዌን ነው ምላችሁ እስጥልት ያለኝ፣ እጅእጅእጅ እንዳለኝ አየሁት። በቀደም ብቻዬን ዶሮ ስሰራ ነው። እንኳን ዶሮ እኔ ዝም ብላ የአምስት ደቂቃ ፍርፍር ለመፈርፈር እንኳን ብቻዬን ካለዚህ ካሜራ አልሰራም ነበር። እስጥልት አለኝ፣ እጅ እጅ እጅ። በቃ ቲክታክ ውበቱ ምኑ ጠፍቶበታል። በቃ ምንም። አሁን እኔ ከዚች ቡና ከጨረስኩ በኋላ ድርግም አድርጌ ነው መውጣው እንደ ድሮው 89 ሰዓት አርብስባ ፎር ዋ በነፊት ምንም በነፊት የሌለው ነገር እዚህ ምን አዳረቀኝ? ልጆቼን በስልሳ 60 ብር ወጥቼ አላዝናናም። እንደ የሆነ ቦታ ሂጂ ጊፍት የለም። አረ ጊፍቱስ እኔ ድሮ ብዙ እኮ ነው ጊፍት፣ ድሮ ድሮ የዛሬ ስንት አመት ነው ጊፍት የሚሰጠኝ ነበር። ግን በቃ ቫይቭ ራሱ የለም ነጌቲቭ ብቻ ነው ሲዛሬ ሳልሳደብለው ቀን ሰላም ቀን አውለኝ አምላኬ ብዬ ስገባ? ሲያናግሩኝ ይውላሉ። ሰው እኔ ምን አገባኝ ኢነርጂን መጨረስ እየዞርኩ ሰካራማ ላይም እንደ ማርያም እኔ እኮ ለመጫወት እኮ የምጠጣው የመጠጥ ሱስ የለብኝ እንትን የለብኝ፣ ክርስቶስን ነው የምላችሁ። እኔ አፍተር ከጠጣ በኋላ ሬስትሩም ላይ ነው የምገኘው። እያስታወቀው እንዴ እየተጠቀምኩት ከዚህ እንትን የተጠቀምኩት ማለት ማታ ለእናንተ ሙዚቃ ከመክፈት ቤቴን ከማደንቆር

እዚህ ቁጭ ብዬ ማለት አናት ያደለ አባባ ተስፋዬ ያደለውን እኔ ቁጭ ብዬ ማጫወት በልጅነት ተጫውተ የልጅነት ወዜ የጠፋብ የልጅነት ወዜ የጠፋብ ጭራሽ አንዳንዶቻችሁ መቀበል የገባችሁ ነው ትመስሉ እጅ በደረት አድርገ ትገባብኛለ ስኳር ልትቀበል እንደመጣ ላይል እየጠበቅ እያንዳንድ ገብተ አስራ አስር ታብታብ እንኳን አታረግም። ከኪስ መግባቱን ተውት። አሜሪካን ሀገር ኢኮኖሚ ወድቋል ተብሏል። ያው ከስንት አንድ እንደው እንደዚህ ዝም ብሎ እንደ ቡና ቁርስ ጊፍት እኮ ቡና ቁርስ ሆነ ዘንድሮ። ሚኪየ ሚኪ ቡና ቁርስ ሆኗል እኮ ዘንድሮ። ጊፍት ከስንት አንድ ነው ቡና ቁርስ አንዳንዱ ሚይዝ በቃይ በቃይ በልቻ ለ ይህም በቆሎ አታምጡብኝ ይላል። አንዳንዱ ወይ ደግሞ ዳቦ ስትሰጥ ዳቦ አልወድም ይላል። አንዳንዱ አረ ዘይቲን ከራይ ሳቅም በባዶ አባቴ አምስት ሳቅ በባዶ ከባድ አምስት ሰዓት ቡና ቁርስ ጊፍት። እዚህ ላይ ጭራሽ የማይሰጥ ባይኖር ማለት ነው። የቲክታክን ህብረተሰብ አታገኙትም፣ እመኑኝ፣ አታገኙትም። እኔ ነኝ ፊት ለፊት የነገርኳችሁ፣ ሌላው አይነግራችሁም። ምንም አይነት ሳቢ ከሌለ እኔ አልቀመጥም ቲክታክ ላይ። ይቀልዳል እንዴ አሜሪካ ላይ ታይምስ ጎልድ ትላለ። ጨላ ከሌለ ማን ይቀመጣል እዚህ ላይ? ከስት ንዴ ስትናፍቀኝ እያንዳንድ ከሳምንት አንዴ ነው የምገባው፣ ልዝናናባችሁ ዝም ብዬ እና ስልሳ ዘጠና ብር ካሳሚ ጎ እየገዛሁ ላጫውት ገብቼ ስንት አይነት ኪሳራ እንደሚከስር ታውቁም። ጠዋት መነሳት ዘጠና ብር ካሳሚጎ ተገዝቶ ይሄ ስፒከር ድለቅ እያለ ቤቱ ሁሉ ሲጫወበት በጠዋት ተነስቼ ቁርስ ስሰራ ድካም ሁሉ ቀኔ ብልታድርጎት ብዙ ነገር እኮ ነው ሉዝን ማረገው። እዚህ ጋር ቁጭም እየሳጫውት የቡናውን አትደምሩት፣ እንዳትደምሩት የቡናውን ሂሳብ አትደምረው። ቶቶቶ እነ ብርቱካን፣ እነ ሙዝ፣ እነ ተምር፣ እነ ሻማ፣ እነ ጣም፣ እነ ጤናዳን፣ እነ ፍላወር፣ ሌላስ ስ ምንድን ነው ያለው እዚህ አካባቢ? እስቲ እስቲ እስቲ እስቲ እነ ሰንደት፣ እነ ጨፌ እንደምናምን ከተደመሩ እኮ ለዚህ ቡና የሚወጣው እኮ ብዙ ገንዘብ ነው ጋይስ። ያለ ምንም በነፊት፣ ለምንድ ነው ቁጭ የምንለው? እስታርባክስ ሂደህ ዘጠኝ ብርን ከፍለ እኔ አሁን እስታርባክስ አልወድም፣ ግን ዝም ብዬ እንደው ከነዚህ ደናቁርቶች ስ ያንዳንድ ልለይ ልጆች፣ ደርስ ሲሄድ ለዛ ለማይጣፍጥ ለተንቦጫረቀ ቡና ዘጠኝ ብር ትከፍላለህ። ማምዬን እያየህ ሙዚቃ ተከፍቶልህ ጭስጭር እያለ እየጨሰልህ በማሽን ወንድ ከሆንክ በማሽን አፍርተ ሴት ከሆንሽ ደግሞ ሲኒሽን ቀረብ አድርገሽ አምስት ብርሽን ረግጠሽ ፍላወርሽን ልከሽ፣ ወይ ፍላወር መኒገን ነው ከአምስት ብር እዚህ ቤት የማይዘለው እሷ ላይክ አድርገሽ ሙዚቃሽ እያዳመጥሽ መስማት ነው። ለስታርባክ ዘጠኝ ብር ተከፍላለ። ዝም ብለ አንድ ነጫጭባ ባጭባ የሰማኒያ አዛውንት በረንዳ ላይ ለማየት ምን አባታችሁ ብዬ ነው? እኔ እዚህ ቁጭ ብዬ እናንተን ማጫውታችሁ። ማሜ ከጠፋች ምንም ጥቅም የላችሁም። ዳሴት ሴት ቁጭ ብዬ አላጫውትም ነገርኩሽ ከልጆቼ ታይም ቀንሼ ነው እዚህ ጋር ቁጭ የምለው። በመቶ ብር ሂጄ ልጆቼ ቻኪቺ ዝበዩ ጃምፕ ጃምፕ ዝበዩ እዛ እንዲያውም አይፈጅም መቶ ብር ለልጆቼ ፍቅር ሰጥቼ ለራሴ የአይን ሻወር አንዳንድ ቦታ ሾፍ ሾፍ አርጌ መጥቼ፣ በዛ ላይ ስድድብ የለ የተናገረኝ ሰው የለ ጭንቅላቴ ኖርማል ሁኖ እመጣለሁ። ከዛስ ማታ ስመጣ ደግሞ እንቅልፌ እንተኛለሁ። ጠዋት ስነሳ ደግሞ ግር ሞርኒንግ አሜሪካ ነው። መስራት ካለብህ ወጣህ በተህ በተህ ትላለህ። ከዚህ ቁጭ ብዬ ከናንተ ጋር የምዳረቅ ምን ወጣኝ እንዴ? ኢነርጂ ጠቅላላ የምጨርስ። አዎ እንደዚህ ስታረጉ ልንቆይ እንችላለን። እኔ አባት ቴንክ ዩ ቬሪ ማች ሲስተም አሁን፣ ሲስተሙ የገባን አንተ። አሁን ቴንክ ዩ ሌሎቻችሁስ? እኔ ቀበሌ ገቡ እኮ ነው የሚመስለኝ አንዳንዴ። ክርስቶስን ድሮ ድሮ፣ ታላቅ ፊልም ከጎረቤት እናትና አባትን አስፈቀደ። እማዬ ዛሬ ከነጋሽ ከበደ ቤት ታላቅ ፊልም የጀመርኩት አለ፣ እሱን ላይ ነው፣ ካመሸሁ እንዳትናደጅብኝ እሺ፣ ተብለ ታላቅ ፊልም በነፃ ሰው ቤት በቲቪ ልታይ መደብ ላይ እያደግክ ጠቅላላ እዚህ መጣህ፣ በነፃ ማሚቷ ቁጭ ብላ ታጫውተኛለች ብለን እንዳታስብ። ባናት ነው ተክለ አራት ሰዓት ሶስት ሰዓት በነፃ ያውም ደግሞ እንደነሚኪ ማን ማለ አንድ አንድ ሰው አይጠፋ። እንደዚህ ነው እንጂ ማን ቁጭ ብሎ ያጫውታል? እናንተ ናዛውንቶች ቀልደኞች፣ በልጅ ተብለ እና ታጫውታ ያንሳክ ጠቅላላ ኢትዮጵያ ላይ አድርገህስ እንትን አላ አታውቅም። ይሄ ቶይዝስ አልተገዛልህም ኮ እንትኑ ተው፣ ታብሌቱን እንደ ልጆቻችን መኪና መንዳቱን ሄድናሞ ሊደ ምናምን ምን እሱ ተው፣ ጭቃውን ክተህ ተጫውተህ በብይ ተጫውተ እንኳን ሳቅ አልመጣም። ረስተኸዋል። ያን ምም ብዬሽ አጫውቼ ሊገባ ነው አሳቅሽኝ ይላል እኮ ስድስት ሳቅ በነፃ በነፃ ቲክታክ ከሌለ እናንተ ህይወት የላችሁ አይስር ነው ብላችሁ ይዞር ባል ጠቅላላ። እኔ ስራሴ ኮሜዲ ነኝ። ቲክታክም ባይኖር ምንም ባይኖር ሰው ቤት እጄ እንኳን አይሰዱኝ። እኔን ማርያምን ነው ብላችሁ በቃ ማምዬ እንዳትሄጂ የምባል ልጅ ነኝ እኔ። አንዳንዶቻችሁ አሁን ባልሽን ደፍተሽ ታይ ደፍተሽ ታይ ያለሽ ሰትዮ። እናንተም ለእኛ እኮ ቲክታክ ቢዘጋ ምን ሊወጣችሁ ነው ትሉናላችሁ። አርቲስት እንዴት ቲክታክ አርቲስት አሁን ሚያየው ከሌለ ምን ይሆናል? መጨረሻ ራሱ ላይ ይስቃል። ዛሴት እናንተን ማን ነው የሚያስቃችሁ? ነው በራስ ላይ መቀነር ጤንነት ነው ለካ ብሏል። ደረጀ ነው ሀፍቴ ራሱ ላይ ይቀልዳል። አርቲስት አትሊስት ይችልበታል። ኮሜዲ መሆን እናንተን ማን ሊያስቃችሁ ነው? ቲክታክ ላይ ተጎልታችሁ የምትሉት ቲክታክም ከኪስ ካልገባ ይሄ የምትሰድበው ሰው የለም ከጊዜ በኋላ በቃ ሀንዬ ምሰድበው ሰው ራሱ የለም ከጊዜ በኋላ፣ ዘይቲንግዬ የኔ አባት እንደሱ እንደሱ እንደሱ እንደሱ እንደሱ ስታደርጉ ትንሽ እኛ ጊዜ ሰዓት እንጨምራለን እንጂ ቁጭ ብለን በነፃ ነው ያላጫውት። ህይወት የገበደው ጠቅላላ እዚህ ይመጣ። ጭራሽ ደግሞ እየተሰደብን እኮ ነው እየተሰደብ፣ አንቺ ሰካራ፣ አንች ዝባዝንኪያ፣ አንቺ እንደዚህ። ለኛ ይገባናል ወይ ለኛ? ዘይቲንግዬ አባቴ ቴንክ ዩ ቴንክ እና አንድ ነገር ልንገራችሁ ከባድ እኮ ነው እዚህ ቤት የሚደረግ ነገር ሌላ ቦታ ታገኙታላችሁ ወይ ቡና ብትፈልግ አያትን ብትፈልግ ቅድማያትን ብትፈልግ እህትን ያሳ ያሳደገች እህት ካለች ብትፈልግ፣ ኤክስህን እያስታወስክ ቡና እየተፈላል፣ ማታም ጠዋት ላይ ቡና እየተፈላል፣ ከሰዓት ምግብ እየተሰራ፣ ማታ ላይ ስትመጣ ካሳሚ ጎተ ገዝቶ እየተጨፈረን፣ ሙዚቃ ብትፈልግ የተፈራ ነጋሽ ብትፈልግ የፍሬም ታምሩን ብትፈልግ የሆነ ቴንክ ዩ ሲ፣ ቴንክ ዩ ቴንክ ዩ ሚኪዬ፣ በቃ እንደዚህ ካልሆነ እዚህ ቤት የሚደረጉ ሌላ ቦታ አለ ወይ? የለም። እኔ እኮ የሚገርመኝ እኔ መጠጥ ሱስ ካለብኝ እንግዲህ ተከታተለኝ። ከዚህ በኋላ ምን አባታችሁ፣ እንደውም እኔን ጠጪ አደርጋችሁኝ እንጂ እዚህ ቁጭ ብለን ልጨዋት እኮ ነው ካንተ ጋር። እኔ አንደኛ ሱሴ ይሄ ምንድነው ቡና ነው ዳሲ። ከወይን እኮ ወደ ካሳሚጎ እኮ ነው ያስገባችሁኝ። እኔ እናንተ መንፈሳችሁ በጣም አይለኛ ነው። ዘይ ቲንክ አባቴ ኖርልኝ። ቲንክ ዩ ቲንክ ዩ ሚኪ ዩ ቲንክ ዩ ቲንክ አለ እኮ አንደር ከበር ዱቅ ብሎ ልመና ይላሉ። አሁን በኋላ ዩቲዩብ ብለህ እቺን በደንብ ባርገ አንባርገ ብር አርገች እንድታስቀምጥ ልመና የሚለው በትልቁ መጻፍ አለብህ። እያንዳንዱ ነገር አሜሪካ ላይ ታይምስ ጎልድ ትላላ። ታይም ካላችሁ ለኛም ታይማችን ሴቭ ማድረግ አለባችሁ። ዳስ ሴት እንደዚህ ዱብ ዱብ ብለህ ቡና ሲፈላል ከኪሳይ መጣምኩ። እናንተ ከትሬና ትሬ ላይ አይደለም ገንዘቡ የምናመጣው፣ የቀነጠብን ትላላችሁ። እኛም እናንተን ለማስደሰት ነው ይህን ሁሉ ነገር የምናደረገው። ቁጭ ብለው እኔማ ገንዘቡ የሚቀር ታፕታፕ የማያረጉ እኮ ነው ያሉት እዚህ። እኔ አሁን የሆነ ቀን ዝም ብዬ ላይቤን ዘጋሁትና እስቲ ቆይ እኔንም ቁጭ ብለው እንደሚያዩኝ ህዝቡን ልይ ብዬ ሳይ አንድ የሚታይ ሰው የለም። አንድ የሚያዝናና ሰው የለም። አሁን እኔ በመጣ ማሜትና ራድልስ ትላላችሁ። ኦኬ እኔ ሲናገሩኝ ነው ኮመንት ላይ የምናገረው። ግን ኦኬ ወይ በሙዚቃ የሚያዝናናን የለም። ወይ በሆነ ነገር የለም። ሀሜት አርቲ ቡርቲ ወሬ ዝም ብሎ ውቃው ደብልቀው ለህይወታችን የማይጠቅመን ነገር፣ ለህይወታችን የማይጠቅም ነገር እዚህ ጋር እኮ ብትመጣ ወይ እናት እናትን ታስታውሳለ ዶሮ ሲሰራ፣ ወይ አገር ቤት የረሳውን ብሮክሊ ሶሪላ ሜዚንግ ኢን ሽሬም በጣም ነው ምወደው። ኦማይ ጋድ የምትሉት ምግብ እንጀራ እንዳትረሱ አረግሻለሁ እኔ እዚህ ጋ ስትመጪ እንዴት ምግብ መስራት እንዳለብሽ አቃለው የምትሉ ብዙ አጦችና ጋጦጦች አላችሁ። አትሰሩ፣ ግን ሰው ሲሰራ መጣል የምትፈልጉ ሰዎች አላችሁ። አንዳንድ ደግሞ የእናት እንዴት እንጀራ የማየን እንጀራ የምታስታውሳለክ፣ በቃ እዚህ ቤት ስትመጣ ኢትዮጵያ እንዳለ ቁጠረው። በቃ ኢትዮጵያ ሂጂ እንኳን ያን ያለን ምግብ አልበለውም ቢካዝ እዚህም ስኖር ነው በቃ እድሜ ልኬል እንጀራ እንደበለው ነው በቃ አዲስ ነገር የለም። እናትህን ታስታውሳለህ፣ ወንድ ልጅ አያቱን ያስታውሳል፣ ቅድመ አያትህን ታስታውሳለህ። ጠዋት ላይ ቡና ይፈላል። አልፎ አፈሽኖ ማታ ስጠጣ ያደርክበት ድንዛዝም ድንዛዜና አንጎበር ጀናባ ምናምን ካለ

ጠዋት ይሄ ጠዋት ሶስት ሽፍት እኮ ነው ማምዬ የምትስ የፈረደባት። ከዛ መሀል ላይ ደግሞ የወለድኳቸው ልጆች በመሀል በመሀል ደግሞ ይሰደባሉ። ፊውቸሪንግ ደግሞ መሀል መሀል ላይ ትገባብኛለህ፣ ልጄን እየሰደብክ ጠዋትን እንደዚህ አድርጌ አሳምርልሀለሁ። ከሰዓት ደግሞ ትመጣለህ፣ ከሰዓት እስከ ሰዓት ስትዳረቀኝ ትውላለህ። ማታ ላይ ደግሞ እመጣልሀለሁ ልጆቼን አስተኝቼ እንግዲህ ባለበት ወይ ሰባ ብር ነው የምትገዛው ወይ ሰማንያ ዘጠኝ ብር ነው ካሳሚጎ። እኔ ሊከር እማልወድ እማልወድ ልጅ ነኝ። ሊከር ከወይን አስወጥታችሁ ወደ ሊከር አስገባችሁኝ። ሊከርን ደግሞ ገዝቼ ስጠጣ ደግሞ እየመጣ ደግሞ ዘጠና ብር እንደተገዛ አታውቅም። ቁጭ ብላ አይንሳካራም ትለኛለ። ሙዚቃ ሀያ አራት ሰዓት እየከፈትኩ እያጫወትኩ የሰውን በነፊት ጥቅም ክሬዲት አሰጡም። በቃ አንድ ሰው

መሄጃ ስታጣ እስቲ ይሄው ፈረሱ ሜዳው ይሄው። ሳተርዴ እና ፍራይዴ ለቀንላ ለተወሰነ ቀን ማንን እንደምናይ ዝም ብለን ነው የምንከታተላችሁ፣ አንደር ከቨር ነው የምናያችሁ። ያያችሁ ሲቆይ እነማን ነው የሚያስደስቱ፣ ቫይቡ እነማን የያዙት፣ ምን አዲስ ነገር አለ፣ እነማን ነው እያዝናናን ያለን። እኔም ራሴ መታዘብ አለብኝ ማን እንደሚያዝናና እያንዳንድ እያንዳንድ። እኔ የምለው የሚሳደቡትን ነው ቤተሰብ የሚሳደቡትን በኮመንት እና እኔ እንደማስጠላችሁ ሁሉ ደስ የምላቸው ሰዎች አሉ። ሊዝና ነው የሚመጡ አሁን እኔ አንዳንዴ እዚህ ጋር ሳጫጭስ ምናምናል እንጆ ያርጉት ባይቡ እላለሁ። በቃ ደስ ይለኛል። እኔ ላይክ ስለሚያስደስትል እንደዚህ ማድረግ ደስ ይለኛል። በቃ አሁን እኔ ዝም ብዬ አንድ አመቱን ሙሉ የስታርባክስ ልክፈልልሽ ማምዬ ሄደሽ ጠጪ ብትለኝ አንድ ቀን አልሄድም እኔ ስታርባክስ አያስደስተኝ እኔ ለሸዋፋ አይደለም እዛ ጋ የሚሄደው ። አንዳንዱ ደግሞ ደስ ይሏል እኔ የሚል ቡና ለመጠጣት እኔ እንደዚህ አይነት ነገር ነው የሚያስደስተኝ። ሰው አሁን ይህን ሁሉ የተናገርኩት ወይ ከታፕታፕ የለ ወይ ከኪሳት ገባ። እኔ እንኳን አንዳንድ ሰው ድሮ ጊፍት ሲሰጥ የነበረ ሰው ዝም ብሎ ልክ እንደ እንትን ቁልጭ ቁልጭ እያሉት ሳያቸው ስጫቸው ስጫቸው ስጫቸው ስጫት ስጩ ስጫት ስጩ ስጫት የሚል መንፈስ ነው ያለኝ። ክርስቶስ ነው ብላችሁ ቶሎ ብዬ ወደ ካርዴድ ና ልክ ደግሞ የሆነ ቦታ ማይንዳቸው ሲቀየር ይህ እነዚህ ደናቁርቶች ልሰጠው ነበር ራሱ የእንጀራ ገመዱን ዘጋው ብዬ ካርዴድ ማስገባት እተዋለሁ። እንደገና ቢኮዝ ብዙ የለመዳ ዳ እዚህ ላይ አንዳንድ ቆ

አንዳንዴ አስለምዳችሁ አትንሷቸው፣ ስጧቸው። ብዙ ነገር ለምደዋል ዘይቲንግ ይላል እና ደግሞ ከእናንተን ብሶም እኮ የት ልትሄዱ ነው? ትልብ እንዳላችሁ እኮ ታስቆኛላችሁ። በተለይ ለአሜሪካን ሀገር ሰው ማለት ነው ይህ ወረቀት ላልተበላሸበት እጅ እግር ላለው ሰርቶ ለሚገባ ሰው የት ልትሄዱ ነው ብላችሁ ጥያቄ ራሱ እንዳታቀርቡ እኔ በህይወቴ ሌዚ አይደለሁም። በህይወቴ በጣም የምታዩ ምንድን ነው የምትሉኝ? ሌዚ መሆን ነው በቃ አልወድም። ከሰው እጅ መውደቅም አልፈልግም። ለምን ሬስትሩም አልጠልግም። ጋይስ፣ ገንዘብ እንዴት ብሎ መምጣት እንዳለበት አውቅበታለሁ በቃ እና አሜሪካን ላለሰው አሜሪካን ላለሰው የት ልትሄዱ ነው? ወይ ኔ የምሄጃቸው ይሄ ወረቀታቸው ምናምን የተበላሸባቸው ምናምን መስራት ለማይችሉ አይ ፊል ሶሪ፣ ግን ይሄ ወጦ መስራት እየቻለ ቁጭ ብሎ የት ልትሄድ ነው እንዳትለው፣ ወጦ በተበትበት ማለት ይችላል። ሴቱም ወንዱም፣ ሴቱም ወንዱም፣ የምሬን ሆኖ እዚህ ጋር ቁጭ ብሎ እናንተ የት ልትሄዱ ነው? እንዴት ነው ስራውን የምትሰሩት? እንዴት ነው የምትገፉት ነው ቲክታክ እንዲህ ቢሆንባችሁ ምን ልትሆኑ ነው ስትሉ እኮ ታስቁኛላችሁ። እናንተ የት ልትሄዱ ነው ነው? ስራዋን እንዴት ነው የምትገፋት ይችን ስራ ናስቲ እንትና ለተሸከምከው ሰው እንኳን ሪስፔክት የሌለ እንዳመጣ እዚህ ቤት ሁለተኛ፣ ይሄኔ እንደዚህ የፖለቲካ ምናምን ፕሮፋይል አድርጋችሁ እንዳመጡ እዚህ ቤት እየነቀልኩ ነው ማስወጣት፣ ጆሮ ጆሮ ግንድን እያበረርኩኝ ሰባቴ እያጮኩ እዚህ ፕሮፋይል ምናምን ይዘን እንዳመጣ። ለያዝከው ፕሮፋይል ክብር ከሌለህ ለእኔ ክብር አይኖርህም። ስለ ሀገር ስለ ተሸከምከው ሰው ፕሮፋይል አድርገ ለሱ ክብር ካልሰጠ ለኔ ክብር ስለማይኖር ጠቁ ነው ማስወጣ። እዚህ ቤት ስመጣ እኔ እንጂ አባቱ ማን እንደሆነ ብቻ አስወጥቸዋለሁ። ዳሴት ይህ የፖለቲካ ነገር ፕሮፋይል ይዛችሁ ስመጡ ጆሮ ጆሮ ማስወጣ። እዚህ ቤት እንዳመጣ እዚህ ቤት ይህ ስለ ፖለቲካ የምታወሩ ደደቦች ማላቀ ቦታ እኔን የሚያስገባችሁኝ አፈር ብሉ። ስለ ሀገሩ ከተቆረቆረ አንድ ሰው የኛ ጀግና ነው፣ ይሄ እንትና ነው ካለ ላደረግከው ነገር ሪስፔክት ማድረግ አለብህ። ጎንደር፣ ጎጃም፣ ወሬ በር ኦሮሞ፣ ትግሬ ብለህ ስመጣ ከጎኑ ከጻፍክ ትግሬ ብላችሁ መቼም አጽፉ ሚ እንትኖቹን ነው የምጽፉት ከጎን ያለው ኒ ነው አሞክሳስሊ የምትሉት ያው ራስም ነው ሚገልጸው። ያንን ስታወሩ ፖለቲካ እንዳጽፉ እዚህ መጣ ጆሮ ወጣ እዚህ ቤት ሴት ላደረግከው ነገር ክብር እንድትሰጥ አረጋለሁ። ፕሮፋይሉን ይዘው ስዞር ጀግና እንደሆነ ነው ጀግና ነው ብለህ ነው ወይ ደግሞ አይዶን ነው ምን ብለህ እንደምትዞረው እኔ ብዙም አላውቅም ስለዛ ነገር። ግን ይዘህ ከዞርክ ጥሩ ነገር ነው ማውራት ያለብህ። ለያዝከው ነገር ክብር መኖር አለብህ። አናት አናት ጣክ ይሄው እንደዚህ በዩዘርሽ ምናምን እየመጣሽ ጻፊ። በትክክለኛው ግን እንደዚህ ከጎን እየጻፍሽ መጠሽ፣ ይሄው በዩዘር ስትመጪ ታዩ እዛው ሚውት የሚያደርግሽ ይሄ። ግን ከጎኑ አገር ጽፈህ መጠህ፣ ላደረከው፣ ላገርስ ወሬቨር ላደረከው ፕሮፋይል ክብር ከሌለ አናት አናትህን እያወጣ እናት ወዳለች። ከዚህ በኋላ ይሄ ፕሮፋይል ያረጋችሁ መጣችሁ የምትሳደቡ ሰዎች ባናት ነው የምተክልክ። ላደረከው ነገር ክብር መኖር አለበት። ዝም ብለህ ዘዋዙር አትሳደብበት።